ሰይጣን እግዚአብሔር ላንተ አሁን በዚህ ሰዓት ያሰበውን ከሰማይ ያለውን ሀሳብ ባያቅ፣ የተጻፈልን ያቃል። ይሄ ደግሞ የማይሻር እንደሆነ ያቃል። ኖ ሴጣን እንትኔን አያቅም፣ ያቃል። ኢየሱስን ሲፈትነው ምን ብሎ ፈተነው? መላእክቱን ስላንተ ያዛቸዋልን፣ እግር በድንጋይ እንዳይሰናከል በእጆቻቸው ይይዟል፣ ያነሷል ተብሎ ተጽፏል። እስኪ ዝለል ከዚህ ላይ። ያለው ሰይጣን በቃል ይመጣብሃል። አይምሮ ሻርፕ ካልሆነ ሬቨሌሽን ከሌለ በቃል ይመጣል ሰይጣን ለዛ ነው ብዙ ሰዎች የሚሸወዱት ሁለትም ሶስትም ባለበት በዚያ አለሁ ብሏል እግዚአብሔር ስለዚህ ቸርች አንሄድም ሁለት ሆነን ካፌ ውስጥ እንጸልያለን እግዚአብሔር የለም እዛ እግዚአብሔር የሚሰራለ የእሱን ፕሪንሲፕል ሰርዛ አይደለም አሜን ነው ወይ የእሱን ፕሪንሲፕል ሰርዛ አይደለም የስ ካፌ ውስጥ እግዚአብሔር ይኖራል ወይ አዎ ግን አደ ሴም ታይም ቸርች እያለ ቸርች ቀርተ እንደዚህ ብታረግ እግዚአብሔር እዛ ይገኝ? መርህ ሰብረ ሌላ መርህ አይሰራልህም። እዚህ ሰይጣን የትንቢት ቃልን እግዚአብሔር በህልም ያሳየን ህልሙን ባያቀው ይሄን ያውቀዋል። እዚህ ላይ ያለን ዴስቲን ያውቃል። እንደውም እሱ ከሚነገር ህል ትንቢት ቢሆን ምን ያደርጋል? ይሻራል። ህልም ራእይ ይሻራል። ፍጹም የሆነው ሲመጣ የተሻለው ይሆናል ይላል። ይሄኛውስ ሰማይና ምድር ያልፋሉ ቃሌ ግን አይሻል አያልፍም። የማያልፈውን ባንተ ላይ ያለውን የእግዚአብሔር ፕሮግራም ጠላት እንደሚያቅ ታውቃለህ ወይ? የማይሻረውን የእግዚአብሔር ፕላን በእኔና በእናንተ ላይ ያለውን የእግዚአብሔር አጀንዳ ሸይጣን ያውቃል፣ ውጪ ዘ ወርድ ኦፍ ጋድ። ስለዚህ ጠላት ሪዚስት ሲያደርግን የሚዋጋ አሁን ያለውን ነገር ሳይሆን እዚህ ላይ ያለውን የእግዚአብሔር ፕሮፌቲክ ዴስቲኒ የተጻፈውን ነው የሚዋገው። ዛሬ ግን አይ ሀቭ ጉድ ኒውስ። ብርታታችንን አይቶ ያልጠራን ጌታ፣ በድካም አብሮን የሚቆም ጌታ፣ መንፈስ ድካማችሁን ያግዛል ያለን ጌታ፣ በኢየሱስም ድካማችንን ለበጎ እየቀየረ ወዳየልን በረከት ያስገባናል።